ሰላም ሰላም ጤና ይስጥልን። ውድ የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝትበል። እንኳን ሰላም መጣችሁ። ዮአዳን ድራማ የናፈቃችሁ ላይክ እያደረጋችሁ ቪዲዮውን እስከ ከመጨረሻ ተከታተሉት ማለት ነው። ዛሬ እንደተለመደው ይዤላችሁ የመጣሁት ከባለፈው ክፍል የቀጠለ ማለት ነው። ስለተልባ የተወሰኑ ውይይት አድርገን ነበር ማለት ነው ከሆድ ለሆድ ድርቀት እንግዲህ ብዙ ጊዜ ተልባ ለሆድ ድርቀት ሆድ ድርቀት ላስቸገራችሁ በጣም መልካም አሪፍ ነገር ነው ማለት ነው። እንዲሁም ሌላው ለደም ግፊት ለመቀነስ በጣም አሪፍ ነው ማለት ነው። ተልባ ብትጠቀሙ ብዙ ነገሮችን ትጠቀሙበት አላችሁ ማለት ነው። ብዙ ጊዜ ተልባ ፀጉርን ለማ እንትን ለማለት ነው ለምሳሌ ድርቀትን ለሆድ ድርቀት አሪፍ ነው። ለፀጉራችሁ ለምሳሌ ድርቀት የፀጉራችሁ ድርቀት እንትን የሚል ከሆነ ተልባብ ተጠቀሙት። መልካም እንትን ነው ማለት ነው። ፍቱን መልካም ነገር ነው ማለት ነው። ለድርቀትን ለማስወገድ ይረዳል ማለት ነው። ሌላው ክብደትን ለመቀነስ ይረዳችኋል ማለት ነው። ለአይን ጤንነት አይናችሁ አሪፍ እይታ እንዲኖራችሁ ያደርጋል ማለት ነው። ጸጉር ከስሩ እንዳይነቃቀልም ያደርጋል። የጸጉር የጭንቅላታችሁን ድርቀት ብቻ ለመከላከል ሳይሆን ከስሩ እንዳይነቀልም ያደርጋል ማለት ነው። ፎረፎር እና ድርቀትን ለመከላከል ቀደም እንዳልኩት ማለት ነው። ለሆድ ድርቀትም ለጭንቅላታችሁን፣ ለጸጉራችሁ ድርቀትም አሪፍ ነው ማለት ነው። ለቆዳ በሽታ ለማጥፋትም ይረዳል ማለት ጥቋቁር ነጠብጣብን ለማጥፋትም ይረዳል ሶ ተጠቀሙት ማለት ነው። ሁላችሁም ሰላማችሁ ብዙ ትበል። ዮአዳን ድራማ የምትወዱ ሁላችሁም ብዙዎቻችሁ በጣም የምትወዱት ተከታታይ ድራማ ነው ማለት ነው። ከዮአዳን ድራማ ከክፍል 68 ምን ተማራችሁ? ለማንኛውም የዛሬ ቆይታ ይሄን ይመስላል ማለት ነው። ሰላማችሁ ይብዛ።